በቃ አደጋችሁበት ስቴፕ ጥሩ አይደለም እንዴ ያልኳችሁ ነገር። እሺ በ ይበቃ ተርገ ብዬ ያለው አትሄድም ብዬ ያለው ነግር ያለ አትሄድ በቃ እሺ በል ይሄንን ነው አሁን አተካራ። ፈጠኑ አንድ ሰው እውነተኛ አድርገን ነው የምናስታርቀው። አንድ ሰው ጥፋተኛ አድርገን ነው የምናስታርቀው። ሌላ ተኛ አድርገን ነው የምናስታርቀው። ሌላ አንቺ ሩታ ጥፋተኛ ነሽ፣ አብርሃም ጥፋተኛ ነው ብያ ድ ማስታርቃችሁ ተዋናይ ጋሽዬ እንኳን በሰላም ወደ አዲስ አበባ ገቡ ብለናል። እንኳን ደህና መጡ። ሰጡ ሰላም ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና አመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታርጉ የደወል ምክቷን በመጫን ቤተሰብ ትሆን ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ጋሽዬ ከማታው ከመሸ ከች ከች ከች ብለዋል፣ በዳኒ ቤት ማለት ነው። አይ ጋሽዬ ጋሽዬ እኮ ትወና እኮ አንደኛ የምር ከበፊቱም ከአብርሽ ጋር ሆኖ ራሱ ሲሰሩ ምናም በቃ አንደኛ ናቸው። እኔ ግን በእንደዚ ዐይነት ነገር ውስጥ ባታስገባቸው በጣም ደስ ይለኝ ነበረ። ምክንያቱም ሰው እንዴ መፈትፈት እንኳን አልቻልም። ትልቅ ሰው እያለ እንዴት ነው ምንፈተፈተው? እንዴት ነው ምናመው? እንዴት ነው ምንቦጭቀው ሼማስ ያዛችሁን ለማንኛውም እንግዲህ በትናንት ነው እለት በዳኒ ቤት በተለቀቀው ቪዲዮ ላይ ብዙዎቻችን ያው ሀሳባችን ሰጠናል። ግን በዚህ አጋጣሚ በጣም የአብርሽ ካራክተር በጣም የሚደብር ካራክተር ነው የተሰጠው፣ ሴታ ሴት የሆነ ካራክተር ነው። ምክንያቱም ፍቅርን ወደኋላ አስደግፎ እንግዲህ አይታችሁታል፣ በፍቅር ቻናል የተለቀቀውንም በዚህ ቻናል የተለቀቀውንም እስከዛሬ ድረስ ጥፋተኛ ነኝ ብለህ በሰዓቱ መታረቅ ስትችል አሁን በፍቅር ሀሳቡን ስታመጣ በዚህ መልኩ መታረቀ በጣም ገርሞኛል። ምክንያቱም አሁን ሁሉም ሰው ፍቅርን እንደ ጥፋተኛ ፍቅር ደግሞ ቢሳካላት አንተን እንደምትፈልግ አይነት ነገር ነው እየተሰማው ያለው። ግን እንሰማለን፣ አንፈርድም። መጨረሻውን ሳናይ ብዙ ማለትና መናገር አንፈልግም። ምክንያቱም መጨረሻ ላይ ደስ የሚል ነገር እንደሚኖር ስለማምን ስለማውቅ ማለት ነው። ዛሬ አፋችሁን የከፈታችሁባት ዛሬ ብዙ ያለችዋት ዛሬ የሰደባቸዋት ነገ ፍቅርን እንደምታመሰግኗት አምናለሁ። ሩታን ባመሰገናችሁበት አፋችሁ ደግሞ እንደምሰድቧት አውቃለሁ። ምክንያቱም የሩታ ደጋፊዎች አቋም የላችሁም። ትንሽ ተስታገኙ። ልክ አብርሽን እስከ መግደል እስከ ማስገደል የተመኛችሁትን ነው የምታደርጉት። አቋም የላችሁም። በቃ ውስን ናቸው ትክክለኛ የሩታ ደጋፊዎች የሚባሉት እና ምክንያቱም እኔ ትክክለኛ ደጋፊ ብትሆኑ ኖሮ አብርሽንም ሩታንም ሁለቱንም እንደ ጥፋተኛ አይታችሁ ለሁለቱም ትክክለኛ ሀሳብና አስተያየት ትሰጡ ነበረ፣ እንጂ ባንዴ አብርሽን እርግፍ አርጋችሁ እንደ አሮጌ ቁና ወጥታችሁ ጠላችሁ፣ ሩታም ብቻ አደግፉም ነበረ። ግን በሚገርም ሁኔታ አቋም ስለሌላችሁ አብርሽን ከፍቅር ጋር ስላያችሁት ብቻ እስከ ሞት ድረስ ተመኛችሁለት። ስለዚህ አሁንም መጨረሻ ላይ በምታዩት ቪዲዮ ሩታን እንደምትሰድባት እርግጠኛ ነኝ። እኔ መቶ ፐርሰንት እርግጠኛ ስለሆንኩኝ ነው። ምክንያቱም የእናንተና የአብርሽ ባህሪ ተመሳሳይ ነው። አቋም የላችሁም። በቃ ወደ ነፈሰበት ነው የምትነፍሱት። ሰውን በቃ ከወደዳችሁት እየመከራችሁ መመለስ እንጂ ለሱ ሞት መመኘት፣ ለእሱ ስድብ መስደብ ምንም የሚጠቅመው ነገር የለም። ሲቀጥል ደግሞ አብርሽን ስትሰድቡ ሩታ ይከፋታል፣ ሩታን ስትሰድቡ አብርሽን ይከፋል። ልክ ፍቅርዬና ፉፉንም እንደዛው ማለት ነው። ፍቅርን ስትሰድቡ ፉፉ ይከፋል፣ ፉፉን ስትሰድቡ ፍቅር ይከፋታል። እነሱ አንድ ናቸው። ከካሜራ ጀርባ አንድ ናቸው ማለት ነው። ፈታ ዘና እያሉ ነው እኛ ላይ ሙድ የሚይዙት። ይሄንን እኔ ከመጀመሪያውም ጀምሮ እኔና ጓደኞች ፋንዲሻዎች በደንብ እናውቃለን። ፋንዲሻ ፋሚሊዎች በደንብ ነው የምናውቀው ሙሉ ሁላችንም አብዛኞቹ ማለት ነው። በጎቹ ግን ያው ምንም የምታውቁት ነገር ስለሌለ በጣም ብዙ ነገሮች፣ ብዙ መንገድ ስር ሰዳችሁ እየሄዳችሁ ስለነበረ ነው። እንግዲህ በዛሬው ዕለት የምንጠብቀው ቪዲዮ ደግሞ ሩታ ከአየር መንገድ ጋሽዬ ሲመልሷት ነው። በዚህ አጋጣሚ የኢትዮጵያ አየር መንገድ የናፈቃችሁ ቤተሰቦች በአንድ ፋሚሊዎች የሚሆን በጎቹ አየር መንገድን በደንብ እንድታዩት በአክብሮት ከወዲሁ እንጋብዛለን። ምክንያቱም ያው ከካናዳ የምትመለሰው ከአየር መንገድ ነው። ከዛ ውጭ ደግሞ ሌላው ደግሞ እንግዲህ በትናንትና በተሰራው ቪዲዮ ላይ ፍቅርን ብዙዎቻችሁ ስላልተሳካልሽ ነው ገለመሌ ገለመሌ እያላችሁ በጣም ብዙ ነገር ስታወሩ ነበረ። ግን ደግሞ ደስ የሚው ነገር ፍቅር መስሚያ የላትም። እኔ በጣም ያናድድኝ ይህ እናንተ አይደለም፣ እናንተ ምንም ብታደርጉ ምንም እንትን አይላችሁም፣ ግን የአብርሽ ካራክተር በጣም አናዶኛል። ለምን ለአንድ ቀንስ ቢሆን ፍቅርዬ በሰው ዘንድ የባሰ ትጠላለች? ለምን በሰው ዘንድ የባሰ ብዙ ነገር እንድትባል ተወሰነ? ይሄ ነገር በጣም አናዶኛል እንጂ አብርሽ አቋም እንደሌለው ከትናንት ወዲያ እያወራን ነበረ። በነገራችን ላይ በዚህ ዙሪያ በቲክቶክ በእኔ ቲክቶክ ላይቭ ገብተን እሱ መቼም በዩቲዩብ የራሱ ኮሜንት ጽፋችሁልኛል እሱ መቼም ወጥቶ እውነትን አይናገርም። እሷ ግን እውነቱን ታውጣ ድራማ እንደነበር ትናገር ብላችሁ የነበረ ግን ደግሞ ማንም እንደማያምናት ነግሬያችሁ ነበረ። ይኸው ትናንት የተፈጠረውን አይታችኋል። ማንም አያምናትም። እሷ ብትናገር ግን አመኗትም አላመኗትም ለዚህ ህዝብ ማንም ቦታ አይሰጠውም። የሚጠበቅባትን አድርጋለች። መናገር ያለባትን ነገር ተናግራለች። መቀበል የእናንተ ፋንታ ነው፣ አለመቀበል የእናንተ ፋንታ ነው። እሷ አያገባትም። ስለዚህ እሷን ለመጣል ወይ እሷን የሆነ ነገር ተናግራችሁ እንትን ለማለት ምንም ምንም ቦታ እንትን አትበሉ ማለት ነው። ለራሳችሁ ጊዜ ስጡ እንትን ከምትሉ። ከዛ ውጭ ኢሳን ብዙዎቻችሁ ስታደንቁት ነበረ። በዚህ አጋጣሚ እኔም አደንቀዋለሁ። የተሰጠው ካራክተር የሞኝ የየዋ ካራክተር ስለሆነ ተጫውቶታል። በጣም እየተሸማቀቅ ነበር ሲሰራው የነበረው ስራው ማለት ነው። ሌላው ደግሞ ዳኒ ዳኒ በደንብ ተንኮሉን በደንብ ሰርቶታል፣ ደግሞ እዚህኛው ቪዲዮ ላይ ማለት ነው። አብርሽ አንተ መቼ የማትለወጥ ልክ እንዳንተ ማለት ከሆነ፣ በነገራችን አንተ ማትለወጥም አብርሽ። ነገ ደግሞ ፍቅር ጋር ሌላ ነገር ብለህ ትመጣለህ። ዥዋዥዌ ህይወት ላይ ዥዋዥዌ የምትሠራው። አሁን ይሄንን እዚህ ጋር ሰብሰብ ማድረግ የፈለጉት የሩታ የካናዳ ጉዞ ውሸት መሆኑን ሰው እንዳያውቅ ነው። የአንድ ነገር የምነግራችሁ ነገር ጋሽዬ ወደ አዲስ አበባ ወደ ቡታጅራ ሲመለሱ ምዕራፍ አምስት ይቀጥላል። ስምንተኛው የዓለም ጦርነት ማለት ነው። ምንም ማድረግ አይቻልም እንግዲህ እኛም ቀመሞችን እንደፈረደብን እኛም አልፈረደብን እንዴ እኛማ፣ እናቴ የድራማ እንዲቋጭ አንፈልግም። ኛ ቶቦሮች ፈትፋቶችማ ይቀጥል ይቀጥል ሂዱበት፣ ሄዱበት፣ ሄዱበት፣ ሄዱበት ነው የምንለው። ምስጊን ለበጎቹ ለኮሜንታተሮች ነው እንጂ የሆነ መስሏቸው ብዙ ለሚሉት፣ ብዙ ለሚያጨበጭቡት፣ ብዙ ለሚያሽቃበጡት ነው እንጂ፣ እኛ ችግር የለም እኛ በጉሮሯችን በአትመጡብን ደስ ይለናል። ማለቅ የለበትም ለዛውን እንትኑን ቀየር ቀየር ቀየር እያደረገ እንዲመጣ እንፈልጋለን። ደግሞ መመኑን ይቀጥላል። ምዕራፍ ስንትነን አሁን? ምዕራፍ አንድ ዳኔ ሩታ ናፈቅራለሁ ብሎ መጣ። ምዕራፍ ሁለት ጽጌ ምዕራፍ ሁለት ማነት ሮቶ መጣይ። ምዕራፍ ሶስት ጽጌ ዳኔ ናፈቅረዋለሁ አለች። ምዕራፍ አራት ፍቅርዬ መጣች። ምዕራፍ አምስት ይቀጥላል ማለት ነው። ምዕራፍ አምስት ሩታ ከካናዳ ከቀረች በኋላ እንደ አዲስ አብርሽ ወደ ፍቅር ይመለሳል። ኧረ ወይኔ ዘንድሮ አራችሁብን እኮ እናንተ ጭሚልቅልቅልቅን ያላችሁብን እንዴ ናትና አይ የዓለም ጦር የስምንተኛው የዓለም ጦርነት በዚህ ዙሪያ ተፈጠረው። ለማንኛውም ሚያዝያ ላይ የእነ ሩታ ሰርግ በዱባይ ይደረጋል። እንግዲህ መታችሁ እንድትታደሙ ከወዲሁ ዝግጅታችሁ እንድታደርጉ በአክብሮት ጋብዘናችኋል። በዚህ አጋጣሚ እኔ እንግዲህ እግዚአብሔር ከፈቀደ የሽፉኖችና የአብረ ቀሚስ ንግድ ልጀምር ነው እና በእነ ሩታ ሰርግ ላይ ኢመራት ያላችሁ በሽፉን ማጌጥ የምትፈልጉ እኔን በውስጥ መስመር አናግሩኝ። በትእዛዝ ስታዙ ስታዙ ይሰራል። የምትፈልጉትን ዲዛይን እና የጨርቅ አይነት በውስጥ መስመር ላኩልኝ ማለት ነው። እስቲ በዛው ማበረታቱኝ። አዲስ ስራ ነው። እስቲ በኮሜንት ጻፉ ልኝ በነገራችን ላይ በኮሜንት ጻፉ ልኝ ሳምሪ በርቺ፣ ስሪበት፣ ቀጥይበት የምትሉኝ የምታዙኝ እንዳላችሁ ከገባኝ ስራውን እጀምራለሁ ማለት ነው። ለማንኛውም ወዳችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ እስኪ አስር ሺህ አስገቡኝ። እኔ እናንተ ከአንድ ሾች ግን የት ሄዳችሁ ነው? አስር ሺህ እኔን አሁን እንደው በአንድ ቀን እንኳን ማስገባት አቅቷችሁ ነው? በጣም ነው ያዘንኩባችሁ፣ ግን በጣም ማለት ነው። ፍቅርኛ ሁለት መቶ ኬኔን አስር ኬ ፉዬን መቶ ኬ ብታስገቡ ምን ችግር አለው? አይከፈልበት ለማንኛውም ወዳቸው አሎ። ቻው ቻው።